መጽሐፈ ሲራክ ምዕራፍ 38። እሱን እግዚአብሔር ስለመረጠው ጌትነቱን ደጁ ስራ ነውና፣ ባለመድኃኒትን አክብረው። ህይወት ከእግዚአብሔር የሚገኝ ሲሆን ድርጎውን ከንጉስ ይቀበላል። ባለመድኃኒትን በጥበቡ ያከብሩታል፣ በመኳንንትም ዘንድ ይመሰገናል። እግዚአብሔር መድኃኒትን ከምድር ፈጥሯልና፣ አዋቂ ሰው ባለመድኃኒትን አይንቅም። ታላቁን ታምራቱን ያውቁ ዘንድ ውሃ በእንጨት የጣፈጠ አይደለምን? በታምራቱ ያከብሩ ዘንድ እግዚአብሔር ለሰዎች ጥበብን ሰጣቸው። በመድኃኒቱ ያድናቸው ያድናቸዋል በሽታውንም ያርቅላቸዋል። በሚድኑ ገንዘብ ከእነሳቸው መድኃኒት ያደርጋሉ። እሱም ለሀገር ፍቅርን ያመጣል። ወደ እግዚአብሔር ለምን፣ እንጂ ልጄ የበሽታህን ቸል አትበል። እሱ ከደዌህ ይፈውሰሃል። ኃጢአትህን ተዋት፣ እንደ ልቦናህ አቅና፣ ልቦናህን ከኃጢአት ሁሉ አንጻ። መዋህን አግባ፣ አስበህ ስንዲሆንም አግባ። የተቻለህን ያህል መስዋዕትነትህን መስዋዕትህን አብዝተህ አቀርብ። እግዚአብሔር እርሱን መርጦታልና የባለ የባለመድኃኒት ስራውን ስራለት። እሱን ትሸዋለህ፣ ትሸዋለህና ካንተ አታርቀው። በእጃቸው ደህነት የሚደረግበት ጊዜ አለ አለና ይረዳቸው ዘንድ እረፍትንም ይሰጣቸው ዘንድ እነሳቸው ከእግዚአብሔር ይለምናሉ። ና አንተ አታርቀው። እግዚአብሔርን የበደለ ሰው ግን ባለመድኃኒትን አግመኝ ተኩሰኝ ብሎ በባለመድኃኒት እጅ ይወድቃል። ልጄ ለሞተ ሰው አልቅስለት። እዘንለት ራስህንም አሳዝን እንደ ሀገሩም ግዕዝ ተዝካር አውጣለት። ያገለገልህን ሰው ሞት ቸል አትበል። ምር ብለህ አልቅስለት፣ አጽንተህም እዘንለት፣ እንደ ሀገሩም ግዕዝ አልቅስለት። ስለ ሀገሩም ግዕዝ አንድ ቀን ሁለት ቀን አልቅስለት። የብስጭት ሀዘን ኃይል የሚያደክም ስለሆነ ስለ ብስጭት ሀዘን እንዳይገባ ከዚህ በኋላ ልቅሶን ተው። የብስጭት ሀዘን ትካዝ ለሞት ያደርሳል። የድሃ ዘመኑ ሁሉ በብስጭት ሀዘን ያልቃል። የብስጭት ሀዘን ወደ ልቦና አታግባ። የብስጭት ሀዘን ካንተ አርቃት፣ ደህንነት እንደሌለበት እወቅ። ራስህን ስታሳዝን፣ ነገር ግን የምትጠቀመው ነገር የለም። እኔ የተቀበልሁበትን ዋጋ አስተውል፣ አንተም እንደዚሁ ዋጋ እንድትቀበል እወቅ። እኔ ዛሬ ብቀበል፣ አንተም ነገ እንድትበቀል ወቅ። የሞተ ሰውስ አረፈ፣ ነገር ግን ነፍሱ ታርፍ ዘንድ ተዝካር አውጣለት። ከዚህ በኋላ ልቅሶህን ተው። የጸሐፊ ጥበቡ በተሾመበት ወራት ይታወቃል። ስራውን የሚያበዛ ሰው አይራቀቅም። እርፉን የሚያጸና ሰው በምንም በምንም አይራቀቅም። በእርሻው ይታበያል በሬውን ይገርፋል በስራውም ይመላለሳል። ነገር ሁሉ አባት በሬና ወይፈን መግረፍ ነው ሀሳቡ እርሻውን እንዲያርስ ነው። ትጋቱም በሬውን ገለባ ያበላ ዘንድ ነው። ወይፈኑም እስኪያቀና ድረስ ይደክማል። ሌሊቱ ቀን የሚሆንባቸው የጠራቢዎች አለቃና እንጨት ጠራቢም እንደሱ ናቸው። የማህተም ቅርጽ የሚቀርጹ የሚያለዝቡም ሰዎች እንደነሱ ናቸው። አሳቡም ሁሉ በየመልኩ መስሎ ይሰራ ዘንድ ነው። ምክሩ ሁሉ ማህተሙን ማለዘብ ይጠነቀቅ ዘንድ ነው። በወናፍ አጠገብ የሚቀመጥ የብረትም ስራ የሚማር አንጥረኛ እንደሱ ነው። የወናፍም ጢስ ሰውነቱን ያሻክረዋል። እሳቱም ሰውነቱን እንደ ሰሚ ያቀልጣታል። የመዶሻውም ድምጽ ጆሮውን ያደነቁሯል። አይኖቹም ባለጸጋ የሚሆንበትን ስራ ይመለከታሉ። በልቡም ስራውን ይጨርስ ዘንድ ያስባል። ትጋቱም ባለጸጋ የሚሆንበትን ስራና ወናፉን ያሳምር ዘንድ ነው። በስራው የሚቀመጥ ሸክላ ሰሪም እንደሱ ነው። በእግሩም መንኮራኩሩን ያዞራል። ስራውንም ይጨርስ ዘንድ ሁልጊዜ ያስባል። የሰራውንም ሁሉ ይቆጥራል። በእጁም ጭቃውን መስሎ ይሰራል። በእግሩም ጭቃውን ሲረግጥ ኃይሉን ያደክማል። የልቦናውም አሳብ ስራውን ይጨርስ ዘንድ ነው። ትጋቱም ሞልወያውን ያዞር ዘንድ ነው። እነዚህ ሁሉ የእጃቸውን ስራ ተስፋ ያደርጋሉ። ሁሉ በስራቸው ይራቀቃሉ። ያለነሳቸውም በአገር መኖር አይቻልም። ነገር ግን በሸንጎ ምክርን ያስመክሯቸውም። በአደባባይም ከመኳንንት ጋር አያስቀምጧቸውም። የቅጣት ፍርድንም አያስፈርዷቸውም፣ አያስገቧቸውም፣ አያሰለጥኗቸውም። የአገርን ፈቃድ ያጽናሉ እንጂ ነገርን መስሎ በመናገር አይኖሩም። ጸሎታቸውም በስራቸው ይራቀቁ ዘንድ ነው። እውቀት ግን በልቡ ለሚተጋ ሰው ነው። የእግዚአብሔርንም ሕግ ለሚያስብ ሰው ነው።